ዳጣ እንግዲህ እናቷ በህይወት እንዳለች አስረግጦ ነገራት፣ አባቷ አቶ ደረጄ። እሷም በደስታ ፍንድቅ ብላ አባቷን እቅፍ አርገማ በሳቅና በለቅሶ የታጀበ ደስታ ለአባቷ አሳያችው። አባቷም በጣም ደስ አለው። ነገር ግን ይሄ እናቷ ነገር በቤተሰቦቹ ፊት እንዳትጠየቀውም ቃል አስገብቷታል። ዳግመኛ ስለ እናቷ እንደማትጠይቀው ቃል አስገብቷት በህይወት እንዳለችም ነገራት እሷም በጣም በደስታ ፈነደቀች። እንግዲህ የሰላም እርግዝና ዛሬም ላይ ውዝግብ ውስጥ ከቷታል፣ አበጌል ማለት ነው። አበጌል አባቱ ማን እንደሆነ ሳላቅ እዚህ ቤት ተኝቼ ያላድርም እንቅልፍ አይወስደኝም በማለትም ዛሬም ተብተብያለች ነው የሰላም እርግዝና ውዝግብ ውስጥ ከቷታል። ወይዘሮ የፍራታም ናታን ካበጌ እንዲጋቡ እየገፋፋች ትገኛለች ሰላም ውድ ቤተሰቦቼ እንዴት ናችሁልኝ ደህና ናችሁ ሁሉ ሰላም እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው እናንተም ጋር ሰላም እንደሆነ ተስፋለኝ ዛሬም እንግዲህ ዳጣ ክፍል 22 ን ቀርብ ያለው ማለት ነው ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቱን መጫናችሁን እንዳትረሱ ነባሮቹም አሳባ አስተያየታቸውን በኮመንት ጠብቃለሁ ማለት ነው ቪዲዮውን እስከ መጨረሻ በመከታተል ላይክ እያደረጋችሁ እስከ መጨረሻ በማየት አበረታቱን ሰብስክራይብ አድርጉኝ ማለት ነው እንግዲህ ዛሬ ዳጣ ክፍል ሀያ ሁለት ይዤላችሁ ቀርቤያለሁ እንግዲህ ዳጣ ሁሌም ለአባቷ ብቻውን ባገኘችው ቁጥር ስለ እናቷ ስትጠይቀው ነበረ እናቷም እስካሁን ድረስ በህይወት ትኑር አትኑር ሊነግራት ፈቃደኛ አልነበረም ዛሬ ግን ቃል አስገብቷት ከዛሬ በኋላ እንዳትጠይቅኝ በማለትም እናቷ በህይወት እንዳለች ነገራት። እሷም በደስታ ፈነደቀች። ነገር ግን እናቴ ካለች ማን ትመስላለች ብለው ብትጠይቀውም እሱ ግን ማንነቷን ሊነግራት አልቻለም። ነገር ግን በህይወት እንዳለች ብቻ ነግረዋታል። ይሄም እንግዲህ ለምን ልትደብቅ ቻልክ እስቲ ስትለውም በስተት ነው አንቺ የተወለድሽው በማለት እንዴ አንቺ መወለድ ስህተት ሳይሆን የእኔ ስራ ስህተት ነው። በማለትም አሁን ያንቺ እናት እኔ አባት መሆኔን ቤተሰብ ካወቀ ትዳሬ ይበተናል፣ ልጆቼም ባለቤቴም ጥላኝ ትሄዳለች። ማርታ በጣም ትወደኛለች። የሁሉ ስኬት የሚያገኘሁት በእሷ ነው እና ስለዚህ ትዳሬም በጣም ወደዋለሁ እና እንዳትጠይቅኝ ከዛሬ በኋላ ስለ እናትሽ አንቺ በስህተት ነው አንቺን የተፈጠርሽው እኔ ግን እወድሻለሁ፣ ልክ እንደ ልጅ ውሃ እወድሻለሁ። አንቺም አንድ ቀን እውነቱ እስከሚወጣ ድረስ ተረጋጊ፣ ለአንቺ የሚጠቅምሽን እኔ አባ ስለሆንኩ አውቃለሁ። በማለትም ዳግመኛ ስለ እናቷ እንዳትጠይቀው ቃል አስገብቶ ነገር ግን እናቷ በሕይወት እንዳለች ነገራት። ዳጣ በጣም በደስታ ፈነደቀች። እኔ ምንም አልጠይቅህም ከዛሬ በኋላ እናቴ ብቻ በሕይወት መኖሯን ከነገርከኝ ከዛሬ በኋላ ምንም አልጠይቅህም በማለትም እንግዲህ የአቶ ደረጀም የእናቷ መኖር አበሰራት። እሷም በደስታ በሳቅና በህንባ እየተሞላ ደስታ እየሳቀችም እያለቀሰችም አባቷ እቅፍ አደረገችው። አባትየውም በጣም ደስ አላቸው። ከዛ በኋላ እንግዲህ ዳጣ በጣም ደስተኛ ሆና እናቷ በህይወት ካለች እንግዲህ አንድ ቀን መገናኘታችን አይቀርም በማለት ተስፋ በማድረግ ደስታ በደስታ ሆናለች ማለት ነው። ሌላው እንግዲህ አበጌል ዛሬም የሰላም እርግዝና ውዝግብ ውስጥ ከቷታል። የእሷን ልጅ አባት ማን እንደሆነ ሳላቅ እንቅልፍ አይወስደኝም በማለት ዛሬም ተብተብ እያለች ነው እንግዲህ የሰላም ስልክ ፈላልጋ ስልኩን ለመጥለፍ እየፈለገች እና ምክንያቱም ይሄ እርግዝና የማን እንደሆነ እያፈላለገች ትገኛለች። በዚህ አጋጣሚ እንግዲህ ለውሃ አታለሽ የሰላምን ስልክ ተቀባይልኝ ብላ ብትልካትም፣ ውሃዬ እንግዲህ አበጌል ስልክሽ እንፈልገዋለች በማለት ለሰላም ነገረቻት። ሰላምም እንዴ ስልክ ደግሞ ምን ሊያሰራላት ነው? አልሰጥም ብላለች በይልኝ በማለትም ለውሃ መለሰቻት። ከዛ በኋላ እንግዲህ አበጌል ኩሽና ውስጥ በመግባት የሰላምን ስልክ አግኝታ ውስጡን መመርመር ጀመረች። እንግዲህ ጠለፈችው ማለት ነው፣ ስልኩ ወደ እሷ ጠለፈችው። ለምን ከማን እንደምታወራ ማን እንደሚደውልባት ምናምን ነገሮች ያሉት መረጃዎችን ለማወቅ እንግዲህ። ልጁ እስከሚወለድ ድረስ ልጁ ከተወለደ ያው ዲኤንኤን መመርመሩ አይቀርም እያለች ስለሆነ እስከዛም ድረስ እንቅልፍ ሊወስዳት አልቻለም። እና አሁን እንግዲህ የሰላምን ስልክ ጠልፋለች ማለት ነው። ወይዘሮ ማርታ እንግዲህ ከአቶ ደረጄ ጋር ቁጭ ብለው እያወሩ እያለ አበጌልን ከናታ ማጋባት እንደምትፈልግ ነው እየነገረችው፣ እና ሁለቱም ይዋደዳሉ ብላም ብታሳምነው፣ ነገር ግን አቶ ደረጄ ናታን የሚወዳት አይመስለኝም፣ አበጌ ጸባዩ በጣም አስቸጋሪ ነው። ስለዚህ ሁለቱ ካልተዋደዱ አንቺ እንዳትገፋፊያቸው በማለትም ለማርታ ነገራት። ማርታም አረ፣ ይዋደዳሉ እሷ በጣም ትወደዋለች እሱም የሚወዳት ይመስለኛል፣ በማለትም ለአቶ ደረጄ የነገረችው። ነገር ግን አቶ ደረጄ አልተዋጠለትም። በዚህም ጊዜ ቀጥታ ናታንን መጠየቅ እንዳለባት አሰበችና ቀጥታ ወደ ናታን ክፍል ሄደች። ከዛ በኋላ ናታንም ክላስ ውስጥ አግኝታ ናታኒዬ ዳጣና ከአበጌል ማን ነው ቆንጆ ብለህ ታስባለህ? በማለትም ጠየቀችው። ምክንያቱም ከዳጣ ጋር ጥርጣሬ ስላላቸው አበጌልም ስለነገረቻት ዳጣና ናታን ጠርጥሬያችኋለሁ በማለትም ለአቶ ደረጀም ነግራው ነበረ። ስለዚህ አቶ ደረጀም ያው እባክሽ አውቀው ነው ናታን እንደዚህ አይነት ልጅ አይደለም ብሎም አለባብሶባትም ስለነበረ ቀጥታ ወደ ናታን በመሄድ ከፈዳጣና ከአበጌል ማን ቆንጆ ነው በማለት ጠየቀችው? ናታንም በጣም እንግራ ተጋባ። አሁን ልጆች ጥሩ አይደለችም ብል እማይመስል ነገር ነው። ምክንያቱም እናት ማንኛውም ልጇ ቆንጆም ባትሆን ቆንጆ ናት፣ ጥሩም ባትሆን ጥሩ ናት ብላ ነው የምትስላት ልጇ። ስለዚህ ምን ማድረግ አለብኝ? የሆነ መላ መፍጠር አለብኝ በማለት አሰበና ከዛ በኋላ አበጌል ቆንጅዬ ናት ትንሽ ባህሪው አስቸጋሪ ቢሆንም ቆንጅዬ ልጅ ናት በማለትም ለእናትየው ነገራት። እናትየውም ወይዘሮ ማርታ በጣም ደስ አላት የናታን መልስ። ከዛ በኋላ እንግዲህ በርታ በቃ በማለትም አባትህ ያለህን ሁሉ ታደርጋለሁ በማለትም ጠየቀችው። እሱም አዎ ለእኔ የሚጠቅም ነገር ነው መቼም አባቴ የሚያደርግልኝ የሚለኝ፣ ስለዚህ በእሱ ትእዛዝ አልወጣም ሲለው ሲላትም እና አግባህ ካለ ታገባለህ ሆይ? እሱ ያመረጠልህን ያመጣልህ ታገባለህ ሆይ ብላም ጠየቀችው። ከዛ በኋላ አዎ እሱ እኔን የሚጠቅመኝን ስለሚያውቅ ችግር የለብኝም እሱ ካመነበት በማለትም መለሰላት። ስለዚህ ፍራታ ወይዘሮ ማርታም ደስ ብሏት እሺ በቃ በርታ በማለት ክላሱን ለቃ ወጥታለች ማለት ነው። ከዛ ቀጥታ ወደ ክላሷ በመግባት የተለያዩ ወረቀቶችን የምትሰራቸው ስራዎችን ቁጭ ብላ አልጋ ላይ እየሰራች ነበረ ወይዘሮ ማርታ ማለት ነው። በዚህ ጊዜ አበጌል ወደ ክላሷ መጣች። ከዛ ማዬ በማለትም ጠራቻት። ወይዬ በማለት ስትመልስላት ዛሬ ደስ የሚል ዜና ይዤልሽ መጥቻለሁ አለቻት። ከዛ ምንድን ነው ደግሞ በማለትም ጠየቀቻት። ከዛ የሰላም ስልክ ጠልፌዋለሁ አለች። ከዚያም ወይዘሮ ማርታ ደሞ የምንፈልገሽ ነው ስልኳን የጠለብሽው በማለትም ጠየቀቻት። አበጌልም እንግዲህ የሰላም እርግዝና አባቱ ማን እንደሆነ ለማረጋገጥ ነው በማለትም ስትጠይቃት፣ አንቺ ልጅ እንደው ትዳሬ የሚበጠብጥብኝ ዜና ከሆነ እንዳትነግሪኝ በማለትም ስትመልስላት፣ እማዬ፣ ማወቅ አለብሽ ግዴታ በማለት ስልኳን ጠልፌዋለሁ አባቱ ማን እንደሆነም አውቅ ያለው አረጋግጬ ያለው በማለትም ወይዘሮ ለወይዘሮ ማርታ ስትነግራት፣ ወይዘሮ ማርታም እሺ ተናገሪያ፣ ምንድን ነው ያየሽው በማለት ስትጠይቃት ነበረ። ነገር ግን አበጌም ለምን ነገር እንፈርታለች እንደው ማን ይሆን እንደው የሰላም እርግዝና የልጁ አባት አቶ ደረጀ እንደሆነ አውቀው ይሆን እንግዲህ እርግዝናው የአቶ ደረጀ እንደሆነ ሰላም ራሷ በሀሳቧ ተናግራለች። ምክንያቱም የሰላም ልጅ የአቶ ደረጀ እንደሆነ ያው የተረጋገጠ ሆኗል በሰላም ዘንድ ማለት ነው። ነገር ግን ይሄ ነገር ያው ወይዘሮ ማርታም ማንም ሊገምተው አይችልም። አበጌ ግን ያው ጥርጣሬ ላይ ስለሆነች ምናልባት ጥርጣሬዋ ደርሳበታለች ይሆን የሚለውን በቀጣይ ቪዲዮ ይዘን እንቀርባለን ማለት ነው። እስከዛው ድረስ በያላችሁ በሰላምና ጤና የመኝላችኋለው። ሰላም ሁኑልኝ። አገራችንን ሰላም ያደርግልን። ቪዲዮን ላይክ እያደረጋችሁ አበረታቱ ማለት ነው። ላይክ ለእኔ ይጠቅመኛል ለእናንተ ባይጎዳችሁም ማለት ነው። እና በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።